ሩታዬ ነኝ ቆንጆ ስጀምር ማለት ነው። በጀመራ እኮ ነው መግባባት የነበረባችሁ ዛሬ አይደለም። ካልተግባባን፣ ካልተነጋገረን ምናምን በጀመራ ትዳር ውስጥ ስትገቢ መግባባት ነበረባችሁ ማለት ነው። ዝም ብሎ ሰው ተጋቡ፣ ተፋቀሩ፣ እንደዚህ ሆኑ፣ አንድ ላይ ኑሩ፣ ተጋቡ ስትባሉ ዘው ብላችሁ እናንተ አንድ ብር ሳታወጡ የመዳም ቅመሞች እንግዲህ ቤት ተከራይቶ አንድ ላይ መኖር ጀመራችሁ። ሰው ልጅ አንድ ላ ላይ ሲኖር መነጋገር ምናምን ስቲ ነበር እና ጀመረ ነበር መነጋገር የነበረባችሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የዛሬ ቪዲዮ እንዴት አያችሁ ጋይስ? ጭቅጭቅ ንዝንዝ፣ ቤት ውስጥ እኮ እኔ አስቡ። እንግዲህ ካሜራ ላይ እንደዚህ የሆኑት ማለት ነው። ከካሜራ ጀርባ ደግሞ ቤት ውስጥ ሲሆኑ ወይኔ ጌታ ሆ ተረጋግታችሁ። አብርሸ ለብቻው ይጫዋል እንደ ቁራ እሷ እንደዛ ትጫዋለች። በቃ ማለት አስተማሪ ያስጠቁኝ እንጃላቂ መካሪ መካሪ ያደርጋታል። ደሞ ሩታ ማለት ነው ከስቲ ባልሽ አይደል ካሜራ ላይ ኔ መካሪ የሚያስደርግሽ ከካሜራ ጀርባ ባሌ እንደዚህ እንደዚህ ነው፣ እንደዚ አይነት ነገር አይሆንም ብለሽ ከካሜራ ጀርባ ቢታወሬስ ነው። ኔ ጥያቄ ከምትንጫችሁ ሚዲያ ላይ ካሜራ ዘግታችሁ ቢታወሩስ እንግዲህ የሩታዬ ብችላ እንግዲህ አብሮ መጥቷል ማለት ነው። የሱ እኮ ነው ባል የሚመስሉ ባይዘው እና እንግዲህ አታስፈልግንም ውጣልኝ ማን ጠራግ ብሎ አብርሸ አስወጣ። እንኳን አስወጣ አብርሸ እንኳን አስወጣ። እና ውዶቼ ትዳር ቀልድ አይደለም፣ ጋይስ የእውነት ነው ምላችሁ። ትዳር እንደዚህ አይደለም በጀመራ ነበር መታወቅ የነበረባችሁ። ነጽ ደግሞ ሲጀምር የእናንተን ህይወት ለማበላሸትም አልመጣችም። ውሸታሞች ሁለታችሁ እናንተ ናችሁ። ለስራ ተገናኝታችሁ፣ በስራ ተግባባችሁ፣ ወደ ፍቅር ቀየራችሁ። ለምን እሱን ደበቃችሁ እሱ እንዳይወጣ? በነገራችን ላይ ነጺ በጣም ነው ያናድደችን። ቢያንስ እውነቱን ማውጣት ነበረባት። እሷ ለማ ህይወታችን ልትበጠብጥ ነው የመጣችሁ ወደለ ያሉት እሷ ደግሞ እውነቱ ይሄ ነው ብላ ብታወጣስ ነጻ ትወጣለች ማለት፣ እነዚህ ሁለቱ ውሸታም ሆነው ይቀራሉ ማለት ነው። ስለዚህ ቤተሰባን አሳድባ፣ ራሳን አሳድባ እንግዲህ በጣም ነው። በእርግጥ ቪዲዮን አላየሁትም። አንድ ልጅ ያለች ደግሞ ሆነቼ ሆነች ምን ልበላችሁ፣ ወደ ገዳም ገብታለች ምናምን ምናምን። ስለ ቤተ ክርስቲያን የማንሳት ሞራልም የለሽ ማነሻንቺ ማለት ነው ዘድ የምትባይ ስርአት ስርዓት ሽንያጂ ማለት ነው። አንደኛ ቤተ ክርስቲያንን አትወክልም። ነፂ ራሳንም የምትወክሉ ደዛ እንደዛ ወደ ሌላ ነገር ባትወስዱን ደስ ይለናል። በተለይ ደግሞ አለ እምነታችሁ የምትገቡ ማለት ነው። ቪዲዮአችሁ ስሩ፣ የፈለጋችሁ ስሩ፣ ግን እምነት አታስገቡ። ውስጥ ነግራችኋለሁ። ስራ፣ ስራ ተንከባበር እና እነ ሩታዬ እንግዲህ ቤትሽ ተመለሺ። አብርሽ ቆርጧል እሱ በጣም ፈጣኝ ነው፣ ነገሮቹን ለመወሰን በጣም ኮምፕሊቲ ወዳ ነው የሚቀይሩ፣ ጋይስ እና ኮምፕሊቲ ምናምን ስትል ነበረ ሩታዬ ማለት ነው። እና እንግሊዝኛ ያበዛሽ ነው የተማርሽ ነው ግን